ወንድምሽ ምን ብለሽ ነው? አንቺ አንዴ ምን ልለዋለሁ? ሰይድ እኔ ሰይድን ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው ሂድና ቢሮ አናግረው አልኩት። ቢሮ መጣና አናገረ። አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ሰዓት ቤተሰብ መተው ላይ ስጮ ነበር። አንቺ ሰይድን ችንትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሳሪው ነገር እነሱ ደሞ ይሄንን አዩና በስምሽ እኮ ምንም ነገር የለም። ለሌላኛዋ ሚስቱ አዲስ አበባ አዳማ፣ ሌላ ሌላ ቦታ ቤት ገዝቷል። አንቺ ግን በስምሽ ምንም ነገር የለም። ለምንድነው ዝም የምትዩል? ለሷ የት ነው አዲስ አበባ ማለት ገዛውላት? ሪል እስቴቱን ከሆነ በራሷ ብር ነው ገዛችው። እኔ አሁን ሳይድ፣ እኔ ጋር አዳማ እሺ፣ በእሷ ገዝቻለሁ እኮ በእሷ ተገዝቷል። እኔ አሁን ሳይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። የቤት ኪራይ ኖሮ ሰልችቶኛል። ብር የለኝም እያልክ ነው። ብር የለኝም? እሺ፣ ችግር የለውም አይኖርክ በስሜ እኔ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው የምፈልገው። ምን አይነት ነገር በቃ የሆነ የሚይዘው ንብረት እንዲኖረኝ ይገባል፣ በአዩ ስም። ስለዚህ ሱመያ ምንድን ነው ያለችህ? አትፈልገኝ፣ ብትፈልገኝም አታገኘኝም ካሁን በኋላ ለዘላለም። እኔ እናንተ አብረን አንመለስም እንዳትከተለኝ ብላለች። ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችህ፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል የማን ነው የሶመያ ያለው ቤት በስሜ ማዞር የሶመያ አንተ የሆነ ነገር ብትወራ ራሱ እኔ ያቺ ሚስቱ ጥላው ጠፍታለች እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለ ብዬ ቪዲዮ ያሳያለሁ የሶመያ ቪዲዮ አለ አይደል እሱ ማስረጃ አሳይች ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር እችላለሁ ወርሼ ንብረቱን እንዳለ ወርሼ አንች ልትገኝ አስበሻል። አሰላሙ አለይኩም ወረሕመቱላሂ በረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ብዛት። ሰላም በሏቸው። ሰላም እንዴት ናችሁ? ውድና የተከበራችሁ የሰይድ የኛ ቤተሰቦች እንዴት ናችሁ? እንዴት ናችሁ በላቸው። እንግዳችን ከድሬ እዚህ ድረስ መጣ።

ወይኔ ወይኔ ሰራሽለት እ እኔ እኮ በማንከሽከሻ እኮ ነው በማንከሽከሻ ቂው ነው ያደረኩት። ድሮም ይመስለኛል ቡና አልተሸቻችሁ። ለምን ድስት ከሆነ ይጎዳዋል ብዬሽ ቆይ ማንከሽከሻ ብዙ አይጎዳውም ብዬ ለካሱ ሀ ብሎ ነው እያወራኝ ያለው ቋስ አደረገው። ድሮም የተበላሸ ጥርስ ሳይሆን አይቀርም ወለቀ። ደግሞ እንትና አምስት ሺህ ነው ስድስት ሺህ ነው አስተክለትን ይሰጣሉ። ሰይዱ እኔ እኮ ማንከሽከሻውን ይዤ የመጣሁት እኮ አፉን ልከድንልን ነው እንጂ ጥርሱን ለወልቅለት አይደለም። ካላሼዎች ካላሼዎች ቂቤም አለ ባልዚንም አለ አውልቂ ና ትታሻለሽ ሲላይ ነው እኮ እናዱ ይመጥቼ አፉን ልከድንልን ያስል ዳካሱ ጥርሱን ሰጥቶኛል። ጥርሱን መጣሁኝ። አይ አሁን ወደ ሱ እንት ማለት ሄና እና ለማንኛውም እዚህ ላይ የመጣ ነው ይቅርታ ለማለት ነው። ብደውለትም አቆፎኛል፣ አያነሳም ያሱ ይቅርታ፣ የምር እኔ እንደዛ ላደርግ ፈልጌ ጠርሶ የተሰበረው ቪዲዮ የተለቀው እኔ አትልቀቀው ብዬ ብዙ ለምኘው ነበር። ሽማግሌ ልኬበት ነበረ ስም እንዳይጠፋ። እኔ ድሬዳዋ ያለው ቀን ነው እሱ እዚህ የመጣው አዩ። መጀመሪያ ቀን የተመታች ቀን ማለት ነው። ልሽሽ ብሎ የመጣው ማለት ነው። ለማንኛውም እኔ ብዙ ለምኘው ቪዲዮ እንዳይለቀው ይቅርታ ምናምን በቃ እኔ ያለውን ነገር አደርጋለሁ ብያለሁ። ስልኬንም አያነሳም አኮረፈ። ብቻ እዚጋ በቃ ኢትዮጵያ ይቅርታ ለማለት ነው ይቅርታ ቢሆን እኔ በጣም ይቅርታ። እኔ ጥርሱ መታለው ብዬ አይደለም እኔ አፉን ይዝጋልኝ ብዬ ነው። ምክንያቱም እኔ ባለቤቴ በሌለበት ቦታ ለምንድን ነው የምታሽው? ሲቀጥል ደግሞ እሹኝ አላልኩም እኔ እና ያሳዝናል። ብቻ ይቅርታ ለማለት የመጣ ነው። እንዲሁም ወንድም ምን ብለሽ ነው እንጂ አሬ፣ ምን እኔ ሰይድ ማናገር ፈልጋለሁ አለ። ከዛም ቢሮ ነው ያለው፣ ይድና ቢሮ አናግረው አልኩት። ቢሮ መጣና፣ አቃ አንተ ደግሞ ድሬዳዋ ጎንደር ምናምን በሄድክ ሰዓት ቤተሰብ መጥቶ ነው ስጮ ነበር። አንቺ ሳይድን ችንትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሰሪው ነገር የለሽም። አንተ ድሬዳዋ ሀረር ሄደ ስትፈልግ ስትፈልጋት ነበር። ሱመያ፣ በዛን ሰዓት እኔ እዚህ የቤት ኪራይ ውስጥ ነው የምኖረው፣ የምሰራው ነገር የለኝም። አንተ እንኳን የሆነ ነገር ብትሆን፣ እኔ ሜዳ ላይ ነው የምወድቀው። ገባክ? የቤት ኪራይ በየወሩ ነው። ኬት አምጥቼ ነው ይሄን ሁሉ ብር የምከፍለው? ወደ 40 ሺህ ብር ኬት አምጥቼ ነው የምከፍለው የቤት ኪራይ። አንተ የሆነ ነገር ብትሆን፣ ስትሄድ የሆነ ቦታ ስትሄድ፣ የሆነ ነገር ባይሰራ፣ እኔ ልክ አንተ ስትሄድ ጠብቃ እቺ አከራይት መጣና፣ ወይ ክራይ ጨምሬብሻለሁ ትላለች፣ ወይ ቀኑ ሳይደርስ ቀድመሽ ክፈይ ትለኛለች። እየተሰዳደብን ነው፣ ሁሌም እየተለያየ ነው ያለነው። እነሱ ደግሞ ይሄንን አዩና፣ በስምሽኮ ምንም ነገር የለም፣ ለሌላኛዋ ሚስቱ አዲስ አበባ አዳማ፣ ሌላ ሌላ ቦታ ቤት ገዝቷል። አንቺ ግን በስምሽ ምንም ነገር የለም። ለምንድን ነው ዝም የምትዋል? ለሷ የት ነው አዲስ አበባ መች ገዛውላት? ሪሊስቴቱን ከሆነ በራሷ ብር ነው ገዛችው። እኔ አሁን ሳይድ፣ እኔ ከሷ ጋር ምን አዳማ እሺ፣ በእሷ ገዝቻለሁ እኮ በእሷ ተገዝቷል። እኔ አሁን ሳይድ፣ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። አንቺ ቤተሰብ እንደዚህ ብሎኛል እና ወንድሜ ምን አለፍስ ምን ይሁን ነው ታዲያ? የሚሉ ቤተሰብ እኮ ቤተሰብ። ወንድሜ ምን አለ? ቤት ፈልጋለሁ። ወንድምሽ የመጣው አንተ እዚህ እዚህ እያልክ እዛም እዛም እየሄድክ ነው፣ ብቻዋን የቤት ኪራይ ውስጥ ጥላት፣ በስሟ ምንም ነገር የለም። ለዛችኛ ሚስት እዚህ አዳማ ላይ ቤት ገዝታ፣ ስለዚህ እኩል ማድረግ ነው ያለበት። ሁለቱንም እኩል አድርጋቸው። ገባሽ? እኔ አልኩት፣ ለዛች ቢገዛም ለሷ ቢገዛም እሷ ድሮ የነበረች ሚስቴ ናት የልጆች እናት ነች። እና እሷ አዩ ደግሞ አሁን ነው ገና የገባት አልኩት። እሱ ቤት ይገዛላት ነው አንተ እዚህ መዛም ትሄዳለህ፣ የሆነ ቦታ ሄደ ብቀርስ አንድ ቀን የሆነ የሚፈጠረው ነገር አይታወቅም ነው የሚለው እሱ። ስለዚህ ይሄንን ከራሳቸው ፈጥሮ አያወሩም፣ ራሱም አይ ይላል ራስሽ ነሽ ሁሌም ቤተሰብ የምጨቀጨቀው ቤተሰብ እንትን የምትይው አንቺ ነሽ። ሁሌም እየመጣ እዚህ ያየኛል። ሁሌም እንደ ሴትዮዋ እንደት እንደምጨቀጨቀው አንተን እራሱ ስንቴ ነው የደወለችበት። እዛ ጎንደር እያለ ኔትዎርክ እምቢ ብሎ ስንቴ ነው የተደወለልን። እሺ ስልክ ካልሰራ ብሎ የቤት ኪራይ አልፎ እና ለማንኛውም አሁን የጨቀጨቅሽ ነው። ስለዚህ እኔ አሁን ለቤት ቤተሰብ ስላለ አይደለም የእኔም ቤተሰብ ስላሉ ስላላሉ ሳይሆን ቤት እንድገዛልኝ እፈልጋለሁ። ቤት እንድገዛልኝ። አዎ፣ አይ እኔ ቤቱን ምናምን አልፈልግም። ቤት አልገዛልሽ ምናምን የምትለኝ ከሆነ ደግሞ አንድ ሶስት ሚሊዮን በአካውንት ያስገባልኝ። አንድ ሶስት ሚሊዮን አዩ፣ አሁን ታውቂኛለሽ ሽመያው ልጆች ፍለጋ ሲዞር ብዙ ብር እያጠፋው ነው። በቅርብ ደግሞ ሪል ስቴት ገዝቻለሁ፣ ቤት ገዝተናል። እሱም እየተገነባ ነው። ቢያንስ ከአመት ከአምስት ወር በኋላ ይደርሳል። እስከዛ ቤት ኪራይ ውስጥ ምከፍለው እኔ ነኝ። ወደ ሪል ስቴቱ እንገባለን ሲያልቅ፣ እዛ ትኖር ያለሽ። አለቀ። እኔ አሁን ይኸውልሽ፣ ገባሽ፣ ብር የለኝም። ይቀርብኝ ብር አለ፣ ለሱቅም አለ፣ ቤትም አለ አይደለ? ለእሱም እከፍላለሁ። ስለዚህ አዩ አሁን ብር የለኝም፣ ተረጋግተሽ ሌላ ጊዜ እንትን እንላለን። ብር ደግሞ ከሌለክ እኔና ሱመያ እኩል ነው ማድረግ ያለብን። የእናንተም ስነ ስርዓት የሚለው ሁለተኛ ሚስትን እና አንደኛ ሚስትን በአንድ አይነት እኩል አድርግ ነው የሚለው። ለሱመያ አዳማ ላይ ቤት ገዝታል፣ ለኔም ትገዛለህ። አዲስ አበባ ላይ ሪል እስቴት ገዝተህላታል፣ ለኔም ትገዛለህ። ሪል እስቴት ከሆነ ያለው ገዛውላት በራሷ ብር ነው። በቃ አገባኝም እሷ ደግሞ ስለሌለች የለችም። ብር የለኝም እያልክ ነው። ብር የለህም። እሺ ችግር የለውም አይኖርክ። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው። ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል፣ በአዩ ስም። ስለዚህ ሱመያ ምንድን ነው ያለችህ? አትፈልገኝ፣ ብትፈልገኝም አታገኘኝም። ከአሁን በኋላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችን፣ እሱ የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት በስሜ ታዞራል። የማንን የሱመያ እንጂ፣ ምን ሆነሽ ነው? የሱመያ ቤት በቃ ብር ከሌለ ደግሞ በስሜ እንዲኖር ይፈልጋል። መኖሪያ ቤት፣ አንቺም በተራሽ ይገዛልሻል ሲደርስ። ለምን ለምን ብር ተገዛልኛል። ስለዚህ ያለውን ቤት በስሜ ማዞር የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ ገባሽ። ከሱመያ ጋር ስንት አመት ለፍተን ባጠራቀም ነው ብር ከሱመያ ጋር ሆኜ ሰርቼ ባገኘት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ የሱመያ ነው አይነካምስ ወጭራሽ፣ እንዳታስቢ ይሷል። በሞት እንኳን እሷን፣ የልጆች እናት ነች፣ ለልጆቼ ነው የሚሆነው። የሷ ነው አይደለም። ኖሬ፣ በሞት እንኳን እሷ አይነካም። ገባሽ? አይቀየርም። እሷ ሱመያ ናታገኛት። ሱመያ ጋር መቼም ማትጣር መቼም አበደን። ስለዚህ ሱመያ አንተን ካልፈለገች አልፈለገች፣ ደሞ ምንድነው ሌላ ወንድዬ እየጠበቃት ልታገባ ነው ሌላ ወንድ ደግሞ በአንተ ብር ከሚበላ እሷን ከሚበላት የሱመያን ቤት ወደ እኔ ታስወርና በቃ አለቀ። ታግባ እሷ ምንም የምትበላውና የምታገባለው ብላ አውርተሻለች። ምና ካልፈለገች ሌላ ወንድ ማግባት ትችላለች እኮ ሴት ልጅ እናንተ ብቻ ነው። ለማንኛውም ስለሱ ተይና፣ እንዴት ነው አሁን ይልሽ የሱመያ ቤት የራሷ ቤት ነው። ከኔ ጋር አብረን ለፍተን አብረን ባጠራቀም ነው ገንዘብ የእሷ የተገዛላት አይደለ፣ የእሷ የራሷ ነው። ገባሽ እኔ እንኳን ብሞት ሌላ ሚስት እንኳን ቢኖረኝ ማንም ሰው ይሄ የሰይድ ነው ብሎ ያንን ለመወረስም ለምንም አይንቀሳቀስም። ከሱመያ ልጆች ወልጅ ያለው እሱ የልጆቼና የሱመያ ነው አለቀ። ካንቺ ደግሞ ልጆች ስወልድ ለወደፊቱ ልክ ከሱመያ ጋር ለፍተን አብረን ሰርተን እንዳጠራቀም ነው ካንቺ ጋር አሁን ለብቻ ገና እንደ አዲስ በማፈራው በምንሰራው ላንቺም ቤት ይገዛልሻል ማለት ነው። አብረን ከኔ ጋር ኖረሽ ገና በአንድ ወር በሁለት ወር በአንድ ዓመት በሁለት ዓመት የተወሰነ ዓመታትን አብረን ኖረን ልጅም ሲኖርሽ ለብቻ ልክ ለሱመያ እንዳልኩት የአዩና የልጆቼ ብዬ ማለት ነው። ለምን እኔ በሞት ማንም እንዳይጋጭ ያ በሱመያ ስም ከሆነ ሱመያና ልጆቿ ብቻ አለቀ። አራት ሚስት እንኳን ቢኖረኝ ሶስቱ መጥተው ይሄን አንዱን ለመውረስ እንዲጣሉና እንዲደባደቡ አልፈልግም። ወርስ ላይ ጥሩ ሀሳብ ነው ያመጣኩ። ሀሳቡ እኮ ጥሩ ነው። አዩ፣ የሱመያም በእኔ ታዞራለህ። ልክ እኔና እናንተ ሰርተን ደሞ ሀብቱ ሲመጣ በዛ ሀብት ደግሞ ለሱመያ ትገዛለህ

ሊሆን አላ ጭቅጭቅና ብጥብጥ ሲኖር ወደ ፍቺ ይሮጣል ሰው። አርፌ እኖራለሁ እምትይ ከሆነ አርፈሽ አርፈሽ እንደማንኛውም ሚስት ጸባይሽን አስተካክለሽ በዚህ ዛ ሳትንቀዠቀዢ ቁጭ በይ። ቤተሰቦችንም አሳምኛቸው አስረጃቸው አብረን እንሰራለን። አብረን ለፍተን ጥረን ከዛ በኋላ በምናገኘው ለአንቺ ይገዛልሻል ማለት ነው። አለቀ እንጂ የሱመያ ማንም አይነካው። እና ሱመያም ይሄንን ቪዲዮ እምታይ ከሆነ የአንቺ ቤት ለአንቺው እንደተገዛ እንደተቀመጠ ነው እና እሱ በአንቺ ስም ካልኩኝ በአንቺ ስም ከተደረገ ለአንቺና ለልጆቼ ብቻ ነው። ስለዚህ ይኸውልሽ፣ እንደዚህ አይነት ነገርም እየገጠመኝ ስለሆነ ወይ በኋላ መታረቃችን ለማይቀረው ነገር እንዳይቆጭሽ የማስተላልፍልሽ መልእክት ነይና ልጆቼን ማሳይኝ፣ በጣም እናፍቆኛል። ወደ ቤትሽም ግቢና ካርታ ምናምኑም በአንቺ ስም ይዙር በአንቺ ስም ይዞርና ይለቅ። ገባሽ? ድንገት በዚህ አጋጣሚ የሆነ ነገር ቢሆን ልጆች የሆነ ነገር ልታሳጨ ነው ማለት ነው። አንቺ ላንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን፣ አዩ እኔም መፍትሄ ነው መካፈል ትችላለች። ያ ያንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት አመት ኖረሽ የደከምችበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን ካርታው በአንቺ ስም ይሆን የሚስተካከለው ነገር ማለት ነው እና እንደዛ ነው ምልሽ። ይሄም ቪዲዮ እየሰማሽ ዛሬ ነገ ሳቲ ይብቃሽ ዙረት ነው ምለው። ልጆቼን በጣም ናፍቆኛል። ልጆቼን ማሳይ ለልጆች ብያስብኩት የለፋሁበትንም ገደል እንዳይገባ ነው ምልሽ። ነይ አሁን ነይ ዛሬ ነገ ሳቲ፣ አዩም ተረጋጊና ይሄ ከእሷ ጋር ለፍቼ እንትን እንዳልኩት እንደሷ ጸባይ ኖሮች እንደ ሱመያ እኔ እገዛለሁ። ሳይድ አላቅ በስሜ እኔ ቤት ፈልጋለሁ እኮ ይገዛል። አሁን ብር የለኝም፣ አብረን ሰርተን ለፍተን ብለን አብረን ከኔ ጋር እኔ ይሄው ቃል ገባላለሁ። እመኔ ምን ነው ቃል ገብኝ። የሱመያን ቤት በስሜ አዙር። እኔና አንተ በስም ስራት እየኖርን ለፍተን ጥረን ለሱመያ አንድ ቤት አይደለም ሁለት ቤት እንገዛላት አለን። ይሄው ቃል ገባላለሁ። የምር ጸባይን አስተካክላለሁ። የምትፈልጋትን አይሆንላለሁ። ባለሙያውን እላለሁ። ሁሉን ነገር አስተካክላለሁ። ይህን ሰው የምቀጠቀጠው የምደበድበውን አቆማለሁ። አብሽር፣ አንተ ብቻ የሱመያን ቤት በስሜ አዙረው። ሌላስ ገዛልሽ አታገሽ። አይሆንም ሳይድ። በቃ እኔ የሆነ ነገር እንኳን ደስ ይበለኝ እስኪ የሆነ ነገር አድርግልኝ እስኪ። ሰይድ ሰይድ፣ ቃል ገባላለሁ። እኔ እኮ እንደዚህ የሚያንቀጨቀጨኝ እንደ እብድ የሚያደርገኝ የቤት ክራይ ውስጥ እየኖርኩ ስለሆነ፣ ገባ ያን። የተጣላን ጊዜ ራሱ ፍቺኝ እንጂ ከፈለግሽ ውጭ ያልከኝ እኮ ማለት ነው፣ በስሜ ምንም ነገር ስለሌለ ነው ምንም ነገር ስለሌለ የትም አትሄድ ምንም አታመጣም በሚለው ነው። ገባክ አደለ? እኔ ደግሞ በስሜ የሆነ ነገር ፈልጋለሁ ሳይድ፣ ደስ ይበለኝ፣ ደስ እያለኝ ኑሮ ልኑር። ቢያንስ ይሄ ነገር አለኝ እኮ ሳይድ እኮ ይህን ነገር እኮ በስሜ ገዝቶልኛል ብዬ እንኳን በኩራት እንዳወራ የሆነ ነገር በስሜ ልታደርግልኝ ይገባል። ገባክ እና ሳይድ፣ አደራ አዩ። አሁን ግን ይሄ የማይሆን ነገር ነው ለማንሳ ምን አትሞክሪ። ልንገርሽ ሱመያ፣ ከአስር ዓመት በላይ አብራኝ ኖረች። የልጆች እናት የለፋች በሷ ስም ለሷ ብዬ የገዛሁት ቤት አንቺ ታገሺ። በቃ የተወሰነ ዓመት ብቻ ታገሺ፣ በአንቺ ስም እኔ እገዛለሁ። በቃ በአንቺ ስም ሌላ እገዛለሁ አለት የተወሰነ ዓመት ብቻ ታገሺ። አሁን ይሄ የሱመያ ቤት ነው። ስለዚህ እሷን የፈለገ አሁን እሷ ብታናደኝም ልጆችን ብሮጥብኝ ምንም ብትይ የምሬን ነው። አንተ የሰው ልጅ ነገ የሚያጋጥመውን ነገር አታውቅም። የሰው ልጅ ነገ የሚሆነው አይታወቅም። ሶስት አመት ጠብቂኝ የምትለው ሶስት ቀን ላኖር ትችላለህ ሶስት ደቂቃ ላኖር ትችላለህ። ልሞት ትችላለህ። ምን እንደሚያጋጥም አታቅ። ገባ አይደለ አንቺ? ስለዚህ አንተ ወለ ነገር ብትሆን ራሱ እኔ ያቺ ሚስቱ ጥላው ጠፍታለች፣ እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ ያሳይች እኮ መኖር ይችላል። ከዛችኛው ጋር ተፋቷል፣ እኔ ብቻ የኔ ምንም የለኝም ብዬ ታይደችው ቪዲዮ ያሳያለሁ። የሱመያ ቪዲዮ አለ አይደለ? እሱ ማስረጃ አሳይቼ ጥላው ሄዳለች አልፈልግም ብላለች ብዬ እኮ ወርሼ መኖር ወር ይችላል። ወርሼ ምኑን ንብረቱን እንዳለ ወርሼ። አንቺ ልትገኝ አስበሻል? እኔ እኔና አንተ አይደለም አንተ አስተሳሰብ። አሁን ሰሞኑን ነበር ተደባድበን ነበር። ቁጭ ብለን እያወራን ነው፣ ነገ የሚፈጠረውን አናቅም። እንደዛ አይደል? ምን አሰብሽ? አልኳንቺ። ምንም አላሰብኩም። እንዴ እኔ ምይፈጠረው ነው አላውቅም። ነው ወይኔ ጉዴ ፈላ እንጂ ምን ነገር ሰተስ ቢወቀሪ እኔ አሁን ቤት እፈልጋለሁ። ታገሺ፣ በቃ አንድ ሁለት አመት ብቻሽ በእውነት አይሆንም ሳይድ። እንዳልኩ በቃ ሁ ለሱመያ እንገዛላታለን። ሁለት ሳምንትም አይሆንም፣ ከሁለት ሳምንት በታች ያሰብሽልኝ ነገር አለ። እንደ እኔ ምንም አረ ኖራለው ገና ስለዚህ አንድ ነገር አቆም ንብረት አፋጭ ኑሮና ጭቅጭቅ የሌለበት ኑሮ እንድንኖር ከፈለግ ዛሬው ነው። ዛሬ ነገ ሳትል ሄደክ የሱመያ የተገዛላት ነው በስሜ አዙረክ በስሜ በስሜ አንድ ነገር ሊኖረኝ ይገባል። ቤት ግዛልኝና በቃ በሰላም እንኖራለን። አመል የሚስተካከላል ሁሉ ነገር አስተካክላል። አዩ አትታገሽ? በእውነት ሳይል አልችልም። ግዴታ ነው? አዎ አንቺማ ያቺ ጓደኛሽ መከራሽ ነው፣ የምር ነው። ምንም በኋላ ምንም ጓደኛ አይደለችም እኮ ያለት ነው። በቃ እኔ በኋላ ነገ፣ እሺ ብር ቪዲዮን ትየው እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ፣ እታረቃለሁ የሆነ ደግሞ ወይ እንደዚህ አድርግ ወይ እንደዚህ አድርግ እና እኔ እመጣለሁ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምን መካል መልስ ይችላል ነገ ሄድን ነው። አሁን አንቺ የሱመያን ለመውሰድ ግን ምን አነሳሳሽ እንደ እንደ ገድሜ ብቻ ለማንኛውም ሱመያ የመጨረሻ መልእክት ማስተላለፍልሽ፣ ዛሬ መልስ እንፈልጋለሁ። ከፈለክሽ በቪዲዮ ከፈለክሽ በውስጥም እንደስ መልስ እንፈልጋለሁ። በቃ አዩም አሟርተብኛለች። አስራ አምስት ቀን ታይቷታል መሰለኝ፣ አትኖርም እያለች ነው እሷ። እንዳለችው በዚህ ሳምንት ውስጥ ወይ አስራ አምስት ቀን ውስጥ ብሞት፣ ያቺኛው ሄዳለች ብላ ብቻዋን ልትወርስ ነው ማለት ነው። እኔ እንደዛ አላልኩ እና ልትወርስ ነው። ስለዚህ ዛሬ ነገ ሳቲ ንብረትሽ እንዳያመልጥሽ ዛሬ መልስ መልሽልኝ። የሆነ የምትፈልጊው ነገር ካለ እንደዚህ አድርግልኝ፣ እንደዚህ አርግ፣ እንደዚህ ብለሽ ተናገሪ እና ቤትሽን በስምሽ ልቀይረው። ከፈለግሽ ና ከኔ ጋራ ሳትኖሪ ግን ቤቱን በአንቺ ስም ላርገው እና ልሻለው። ዛሬ መልስ ከሌለ ነገ በቃ ከአዩ ጋራ ወደ ቤቱ የምታዩት ይሆናል ማለት ነው። ቤቱንም ካርታውንም ሲቀየር ታዩታላችሁ። ከዛ በኋላ በቃ ሱመያ በመጣሽ ጊዜ እንሻላህ አላህ ካኖረኝ ለሱመያ ይገዛላታል ማለት ነው አብረን ካዩ ጋር ወጥረን ጠንክረን ሰርተን ለሱመያ ይገዛል እምቢ ካለች ዛሬ ሱመያ እና ሱመያ ይሄ የመጨረሻ መልእክቴ ነው የምትፈልጊውን ነገር ቶሎ ተናገሪ እና ወደ ስም ይዞር እምቢ ካልሽኝ ደግሞ ያው ከአዩ ጋር ሰርተን አንቺ እሺ ብለሽ በመጣሽ ጊዜ ይገዛልሻል አሁን እጄ ላይ ብርም ስለሌለ በቃ ይሄንን ምን ማድረግ አልችልም ለአዩ ላዞሮ ነው ልትናደዱብኝ ትችላላችሁ እናንተም ግን ምን ላድርግ ታዲያ እሺ አዩ አስራ አምስት ቀን አትቆይም እያለችኝ ነው እንዳስብችልኝ ማለት እኖራለሁ እና ደግሞ ነው እኔ አልኩት፣ የሰው ልጅ ነገ የሚሆነውን አያውቅም። ብቻ ይሁን፣ ኢንሻአላ ብቻ አላህ በሰላም ምን እንዳስብችልኝ ላንተ ብዬ ስንት ነገር አጥቼ እና ውድ ቤተሰቦቻችን፣ ሰዎቻችን ይሄን ቪዲዮ ለሱመያ ማርደሱላት ምከሯት። ይሄን ቪዲዮ እንዳየሽው በቃ አንድ ቀን ሰጥሽሻለሁ። ከዛ በኋላ ነገ የምታዩናል ማለት ነው የሱመያ ቤት ሄደን ካርታውን አውጥተን ቤቱን አሳይቻት ለአዩ፣ ሁሉ ነገር አይታ ስም ሲዘዋወር የምትሆናለን።